የአዲስ አበባና የአስመራ የቃላት ጦርነት ተባብሶ ቀጥሏል። ፊልድ ማርሻል ብርሃኑ ጁላ ነገሩን በእጅጉ አክርረዋል። ከቀናት በፊት አምባሳደር ዲና ሙፍቲ ከኤርትራ ጋር ወደ ጦርነት አንገባም፣ ነገሩን በሽምግልና እንፈታለን የማለታቸው ጉዳይ ብዙ ርቀት የሚሄድ አይመስልም። ኢሳያስ አሁን ላይ ከፍተኛ ውጥረት ውስጥ ናቸው። ኤርትራ በማንኛውም ሰዓት የድሮን ጥቃት ሊፈጸምባት እንደሚችል መነገሩ ነገሩን ይበልጥ እንዲቀጣጠል አድርጎታል። የኤርትራው መሪ መከራቸው በዚህ ብቻ አበቃም። ከኢሳያስ ጋር የከረረ ጥል ውስጥ የገቡት ጀነራል ከሀገር ጽለው መውጣታቸው ተሰምቷል። ጀነራሉ እንዴት ወጡ? ከኢሳያስ ጋር የተፈጠረው ውዝግብ ምንድን ነው? ሻቢያ እንዲሁም ደግሞ የኢትዮጵያን የባህር በር ጥያቄ አስመልክቶ የተለያዩ መረጃዎችን በዝርዝር ሳታችን በስፋት የምናስደምጣቸው ይሆናል።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 ወይም አስቀደምንላችሁ፣ ጉዳያችን ስናመራ በኢትዮጵያ ከፍተኛ ወታደራዊና ፖለቲካዊ አመራሮች በኩል የባህር በር ተጠቃሚነት የህልውና ጥያቄ ነው የሚሉ ጠንካራ መግለጫዎች መሰጠታቸውን ተከትሎ በኢትዮጵያና በኤርትራ መካከል ያለው ግንኙነት በድጋሚ የሻከረ ይመስላል። አምባሳደር ዲና ሙፍቲ ከሰሞኑ ከኤርትራ ጋር ያለውን ነገር በሽምግልና እንጨርሳለን ቢሉም በዚያ ግን የሚሆን አይመስልም። የኤርትራ መንግስት በበኩሉ የኢትዮጵያ የወደብ ጥያቄ የታሪክ መዛባት ማጥፋትና የሉዓላዊነት ጥሰት ነው ሲልም በጥብቅ አውግዞታል። ይህ የቃላት ጦርነት በቅርቡ በሁለቱ ሀገራት መካከል ታይቶ የነበረው ወዳጅነት አቅጣጫውን ለውጦ ወደ አዲስ የውጥረት ምዕራፍ እየተሸጋገረ መሆኑን አመላካሽ ነውም ተብሏል። የጦር ኃይሎች ጠቅላይ ኢታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ በ118ኛው የመከላከያ ሰራዊት ቀን ባደረጉት ንግግርም የኢትዮጵያ ታሪካዊ ጠላቶች ሀገሪቱ በተፈጥሮ ሀብቷ እንዳትጠቀም በውስጣዊ ግጭት እንድትጠመድም ሴራ እየሰሩ መሆናቸውን ገልጿል። ላለፉት ሰላሳ አመታት ተኝተናል፣ አሁን ግን እንደ ሀገር ነቅተናን ያሉት ፊልድ ማርሻል ብርሃኑ ጁላ የዚህ ትውልድ ጥያቄ የሆኑትን የሰላም የልማትና የባህር በር ተጠቃሚነትን በማረጋገጥ እናሳካለን ብለዋል። በቦሌም በባሌም ኢትዮጵያ የባህር በር ባለቤት ትሆናለች። ከአስር አመት በኋላ የኢትዮጵያ ህዝብ ብዛት 200 ሚሊየን ሊደርስ ይችላል። በሁለት ሚሊየን ህዝብ መታፈን የለበትም ሲሉ አጽንኦትም ሰጥተዋል። ይህ ንግግር ከጠቅላይ ሚኒስትር አብይ አህመድ ተመሳሳይ ሀሳቦች ጋር ተዳምሮ የወደብ ጉዳይ የኢትዮጵያ መንግስት ዋነኛ የውጭ ፖሊሲ አጀንዳ መሆኑን በግልጽም ያሳያል። የኤርትራ መንግስት ለኢትዮጵያ የወደብ ጥያቄ በሁለት አቅጣጫዎችም ምላሽን ሰጥቷል። አንደኛ ይፋዊ የዲፕሎማሲ ምላሽ፣ የኤርትራ የውጭ ጉዳይ ሚኒስቴር አቶ ኡስማን ሳለ በአስመራ በተከበረው በተባበሩት መንግስታት ቀን ላይ ባደረጉት ንግግር ዓለም አቀፋዊ ስርዓቱ በፍትሐዊነት በጋራ መከባበርና በሉዓላዊ እኩልነት ላይ የተመሰረተ መሆን እንዳለበትም አሳስበዋል። ንግግራቸው ኢትዮጵያን በስም ባይጠቅስም፣ ሁሉም ህዝቦች የራሳቸውን ድል እድል በራሳቸው የመወሰንና በገዛ ሀብታቸው የመጠቀም መብታቸው ሊከበር ይገባል ማለታቸውን ለኢትዮጵያ የወደብ ጥያቄ የተሰጠ ቀጥተኛ ያልሆነ ዲፕሎማሲያዊ ምላሽ እንደሆነም ተንታኞች ይገልጻሉ። ሁለተኛው ቀጥተኛና ጠንካራ ምላሽ ነው። የኤርትራ ማስታወቂያ ሚኒስቴር ባወጣው ሰፊ ጽሁፍም አንድ የቀድሞ የኢትዮጵያ ባህር ኃይል አባል ያቀረቡትን የአሰብ ወደብ የኢትዮጵያ ነው የሚል ሀሳብ ነጥብ በነጥብ በማንሳትም አጣጥሏል። ጽሁፉ የሚከተሉትን ቁልፍ ነጥቦችም አንስቷል። የአሰብ ወደብ ከኤርትራ ሉዓላዊ ግዛት ውጭ እንደነበረ የ የሚቀርበው ክርክር የታሪክ ግንዛቤ ማነስ ውጤት ነው። የአፍሪካ ሀገራት ድንበር የተቀመጠው በቀኝ ግዛት ዘመን በተከለሉ ወሰኖች መሰረት መሆኑን የተባበሩት መንግሥታትና የአፍሪካ ሕብረት ቻርተሮችም ያረጋግጣሉ። ኢትዮጵያ በአሰብ ላይ ኢንቨስት አድርጋለች የሚለው ነጥብ የአውሮፓ ቀኝ ገዢዎች በአፍሪካ ላይ ካደረጉት ኢንቨስትመንት ጋር በማነጻጸር ውድቅም ተደርጓል። ቀኝ ገዢዎች ሀብት ለመበዝበዝ ኢንቨስት አድርገዋል። ይህ ማለት ግን የቀድሞ ቀኝ ግዛቶቻቸውን አሁን መልሰው ይገባኛል ጥያቄ ሊያቀርቡ ይችላሉ ማለት አይደለም፣ ይላልም ጽሁፉ። ኤርትራ ለኤሌክትሪክ፣ ለእርሻ መሬትና ለሌሎች ኢኮኖሚያዊ ጥቅሞች ስትል ሉዓላዊነቷን አሳልፋ አትሰጥም ሲሉ በጽኑም አስታውቀዋል። በሁለቱ ሀገራት መካከል ያለው ይህ የቅርብ ጊዜ ውጥረት ከ1998 እስከ 2000 ለተደረገው ደማዊ ጦርነት መነሻ የነበረው የድንበር ውዝግብም ያስታውሳል። የኢትዮጵያ መንግስት የወደብ ጥያቄው በሰላማዊ መንገድና በድርድር እንዲፈታ እንደሚፈልግ ቢገልጽም፣ ንግግሮቹ ግን ከወታደራዊ ኃይል ጋር መያያዛቸው በኤርትራ በኩል ከፍተኛ ጥርጣሬና ስጋትን ፈጥሯል። መንግስት በበኩሉ የድንበር ጉዳይ በዓለም አቀፍ የሕግ ውሳኔ የተዘጋ ምዕራፍ መሆኑንና በሉዓላዊነቱ ላይም ምንም አይነት ድርድር እንደማያደርግም በማያሻማ ቋንቋም እየገለጸ ነው። ይህ የሁለቱ ሀገራት የጸና አቋም በቀጠናው ሰላምና መረጋጋት ላይ ከፍተኛ ስጋትን የደቀነ ሲሆን የአፍሪካ ሕብረትና ሌሎች ዓለም አቀፍ ተቋማት ጣልቃ ገብተው ውጥረቱን እንዲያረግቡ ግፊት ሊፈጠር ይችላልም ተብሎም ይጠበቃል። በተያዘው መረጃችን ደግሞ ኤርትራ በማንኛውም ሰዓት የድሮን ጥቃት ሊፈጸምባት ይችላል ሲሉ መሐመድ ሀምዳን ዳጋሎ ከሰሞኑ መናገራቸው ለኢሳያስ ሌላ ውጥረትን ፈጥሯል። በአሁኑ ሰዓት በሁለት መሪ የምትተዳደረው ሱዳን ቀይ ባህርን ተንትረሳ ያለውን የሱዳን ክፍል ከወደብ ከተማ ፖርት ሱዳን ምዕራባዊ የኤርትራና የኢትዮጵያ አዋሳኝ ግዛቶች የሚገኘው የጀኔራል አልቡርሃን ጦር ነው። ይህ ጦር ካርቱምን ጨምሮ ሰፊውን የአገሪቱን ክፍል ይቆጣጠራል። በሌላ በኩል በጀኔራል ሀምዳን ዳጋሎ የሚ መራው በድሮን የካበተው ፈጥኖ ደራሽ ወይም ደግሞ አር ኤስ ኤፍ በሚል የሚጠራው የጦር ክፍል ደግሞ ደቡባዊ የሱዳን ክፍልን ኮርዶፋንና የዳርፉር አካባቢዎችን ተቆጣጥሮም ይገኛል። በጀኔራል ሀምዳን ዳጋሎ ተከታታይ የድሮን ጥቃት ከፍተኛ የጦር ምት የደረሰባቸው አልቡርሃን በተፈጠረባቸው ስጋት የሱዳንን ጀቶች አሽጥተው በአደራም አስቀምጠዋል። በዚህም የኤርትራ በሱዳን ቀጥተኛ የውስጥ ተሳትፎ ጀነራሉ እንዲቆጡም አድርጓቸዋል። በዚህም ኤርትራን ወየውልሽ ሲሏትም እየተደመጡ ነው። የሃምዳን ዳጋሎ ፈጥኖ ደራሽ ጦርም ለአልቡራን የጦር ጀቶች መንደርደሪያ እንዳይሆኑም የካርቱም ኤርፖርትን በድሮን ድብደባ ከጥቅም ውጭም አድርጎታል። ከዛ ኤርትራ ለዚህ ጉዳይም ምን ገዶኝ ስትል አበርክቶቷን አድርጋለች። ጀነራል ሃምዳን ዳጋሎ ከሰሞኑ ባስተላለፉት የቪዲዮ ንግግርም ለአልቡራን ጦር አውሮፕላኖች እና የጀት መንደርደሪያ በመፍቀድ እያስደበደቡን ያሉ ሀገራት ካሉ እውነቴን የምላችሁ ከዚህ በኋላ አልምራችሁም። እነዚህ ሀገራት የእኛ ህጋዊ ጥቃት ኢላማችን እንደሚሆኑ አተጠራጠ ሲቆጣጠሩ ምላሻችንን ጠብቁ። እስከ ዛሬ አልተናገርንም ነበር። አሁን ግን መናገር ግድ ይላል። የጦር ድሮኖችና ጀቶች መንደርደሪያ ሆነው እያገለገሉ ያሉ የጎረቤት ሀገራት አሉ፣ የማናውቅ አይምሰላችሁ። አሁንም ቢሆን ከዚህ በኋላ ባለው እንቅስቃሴ ከዚህ ድርጊታችሁ የማትቆጠቡ ከሆነ ወየውላችሁ ሲሉ ማስጠንቀቂያቸውንም ሰጥተዋል። የኢሳያስ ውጥረት በዚህ ብቻ አበቃም። ጀነራል ፊሊጶስ ከሀገር መውጣታቸው ተሰምቷል። ለወራትም አልተመለሱም። የሻቢያ ጦር ዋና አዛዥ የሆኑት ጀነራል ፊሊጶስ ለህክምና በሚል ሰበብ ከኤርትራ እንደወጡ በዚያው መቅረታቸው የተለያዩ የመረጃ ምንጮቻችን ገልጸዋል። ከቅርብ አለቃቸው ከሆኑት የሻቢያው ፕሬዚደንት ኢሳያስ አፈወርቂ ጋር የከረረ አለመግባባትና ቅራኔ ውስጥ መግባታቸውን ተከትሎ ጀነራሉ ለደህንነታቸው ሲሉ ሀገር ለቀው እንዲወጡ መገደዳቸውን የተለያዩ የመረጃ ምንጮቻችን ገልጸዋል። የአስመራው መንግስት ከአማጼው ትግራይ ወያኔ የነ ደብረ ጽዮን ክንፍ ጋር የጀመረው አዲስ ጥምረት ጽምዶን ተከትሎ በሻቢያ አመራሮች መካከል መከፋፈል ተፈጥሮ መቆየቱ ሲታወቅ ከወራት በፊት በጀነራል ፊልጶስ ና አለቃቸው ቅራኔ ምክንያት መሆኑን የተገኘው መረጃ ያመላክታል። ውድ ተመልካቾቻችን ለእሳቱ የነበረ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ።